እንትን ይላሉ እና ተመስገን ኮንግራጁላሽን እውነት ሆነ እኮ በቃ ይኸውላችሁ፣ የተሜ እንግዲህ በጌታ መሆኑ እውነት ሆኗል። አንድ ነፍስ ደግሞ ወደ ጌታ ተጨምሮ እንላል። ዝነኝነቱ ምናምን ብቻ ሰላም፣ እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ፣ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ተወዳጁ ድምፃዊ ተመስገን ገብረ እግዚአብሔር ወደ ምንፍቅና ማቅናቱን በርካታ ፓስተሮችና ነቢያቶች ቢናገሩም በሰሩለት በቪዲዮ ቶ ስለ እውነታው አንድ መረጃን ለህዝቡ ሰጥቷል። መናፍቃኑ እውነታቸውን ይሆን ከራሱ አንደበት አስደምጣችኋለሁ። እኛ ፓርሲ ሽርካ ያለ ነው እየተሰቃየን ነው። ከሞቱት በላይ እኛ እየተንገላታን ነው። እባካቹ ድምፁን ነው የባካችሁ፣ ለአርሲ ሽርካ ድምጽ ነው። ሞተ ተብሎ ሶስት ሰው ሁለት ሰው ሊነገራችሁ ይችላል። በቀን በቀኑ ቀኑን ሙሉ ውስጤን ሲረብሸው ሲያስለቅሰኝ የዋለው በአርሲ ባርሲ በአንድ ቆርቆሮ ክፍል ተዘግተው ቀን ከሌት የሚያለቅሱት የሸርካ ነዋሪዎች ዛሬም ድምፃቸው መታፈኑን አልፎ መታሰራቸውን እየገለጹ ይገኛል። ኦርቶዶክስ የሆናችሁ በሙሉ ዛሬ በአርሲ በቮይስ ትላከልኝን መልእክት አስደምጣችኋለሁ። ማገዝ መርዳት ባትችሉ፣ ለምንድን ነው ለአርሲ ድምፅ የሚሆኑ ቪዲዮዎችን ላይክና ሼር በማድረግ ድምፅ የማኑ ነው። ለሁላችሁም የማቀርበው ጥያቄ ነው። እንደተለመደው አሰራጩት ወዳጆቼ፣ መልእክቴ ነው። እሱ አይናፋር ነው እንግዲህ በደህና ነኝ እንዲያውቅ ሁሉን ነገርን እንዲያውቅ፣ ወደ ቤቴ ስንመለስ ያየሁት ተኝታ ከሰው ጋር ነው ያገኘኋት። ውበት ፈተና ነው፣ እግዚአብሔርን ውበት ፈተና ነው ለአላፊው ለአግዳሚው ጥርስሽን ካሳየሽ፣ አዎን ውበት ፈተና ነው። ለቀረበሽ ሁሉ ወዳጅ መስሎች ሴትነትሽን ካላከበርሽ አን አዎን ውበት ፈተና ነው። እምቢ ማለትን እየቻለሽ እሺ ብቻ ከሆነ መልስሽ፣ አዎን ውበት ፈተና ነው። በመጨረሻም ታዋቂውና ተወዳጁ የዴርቶጋዳ የዣንቶዣራ፣ ሌሎችም ልብ ወለድ መጻሕፍትን በመጻፍ የሚታውቀው ይስማዕከ ወርቁ ለሁለተኛ ጊዜ መከዳቱን ያሳወቀ ሲሆን መጥፋቱን ተከትሎም አድናቂዎቹ ጥያቄዎችን እያነሱ ይገኛሉ። በመጨረሻ አግኝቼዋለሁ ምላሹንም

የሰላም ሚኒስትር ሆነው ሲያገለግሉ የቆዩት በኋላም ከባንዳ ጋር እየሰሩ ነው ተብሎ ባንዲት ብጣሽ ወረቀት ከስራ የተሰናበቱት በኋላም ከተሰጣቸው የመንግስት ቤት በሶስት ቀናት ውስጥ እንዲለቁ የተገደዱት ቤተሰቦቻቸው በዚህ ሳቢያም አምረው ያለቀሱት የአቶ ታዬ ደንዳ ጉዞ በአመታት ጊዜ ውስጥ ህይወታቸውን ከገነት ወደ ሲውል የቀየረውን አስገራሚ ድብቅ ሚስጥር እነግራቸዋለሁ። ታዲያ ዛሬ በኋላው ችሎት አቶ ታዬ ደንዳ ሰባት ዓመት ከሁለት ወር ስርዓት የተፈረደባቸው ሲሆን በዙሪያም መረጃዎችን ለ እናወጣለን ። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንድትለመደው ቪዲዮን ላይክና ሼር ማድረጋችሁን ትርሱ አትርሱ። ዳዩ ወደ ዕለቱ ቪዲዮ የጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጅ እሱ እንደሆነ ሲገባቸው እንትን ይላሉ እና ተመስገን ኮንግራቹሌሽን እውነት ሆነ እኮ በቃ። ይኸውላችሁ የተሚ እንግዲህ በጌታ መሆኑ እውነት ሆኗል። አንድ ነፍስ ደግሞ ወደ ጌታ ተጨምሮ እንላል ዝነኝነቱ ምናምን ብቻ። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ፣ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነው እና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም። የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁ። መናፍቃኑ የሀሰት ፕሮፖጋንዳቸውን እንዳባታቸው እንደ አባታቸው ሉተር በይፋስ ጀምሮታል። ታዋቂዎቹን በገንዘብ የወንጌል ቃል ያልገባቸውን በሽንገላ ኢኮኖሚካሊ ደከም ያሉትን በስንዴና በዘይት እየሸነገሉ ሰዎችን ወደ እነሱ ለመሳብ ብዙ ጥረቶችን ሲያደርጉ እንመለከታለን። መጽሐፍ ቅዱስ ግን ስለዚህ እንዲህ ይናገራል፤ እናንተ የምድር ጨውናችሁ ናችሁ፣ አልጫ የሆነውን ዓለም የምታጣፍጡ በሌላ በኩልም በሰማያት አባታችሁን ያመሰግኑት ዘንድ ብርሃናችሁ በሰው ፊት እየበራዩን ሲል መልካምና በጎ ስራችን ሰዎች መሳብ እንዳለበት ይናገራል። ነገር ግን የዘመናችን መናፍቃን ያልሆነውን ሆነ ያልተደረገውን ተደረገ እያሉ ማውራት ቀንደኛ ስራቸው አድርጎታል። ፈጣሪ አምላክ ልቦናና ማስተዋሉን ያድላቸው። ተም ወንድሜ፣ ለወሬው መልስ ስለሰጠና ስላሳፈርካቸው እጅግ በጣም ደስ ብሎናል። እግዚአብሔር ዘመንን ይባርካል። ተበላክ ተበላክ ምንድን ነው? መጽሐፍ ቅዱስ የያዘው ሁሉ እየተገደለ ነው። መጽሐፉን ደብቀው ማለት ማለት ሞትን ፈርቼ ይሄን ልደብቀው እንዴት ብታስብ ነው? አፍን ሞልተህ ደብቀው ብለህ የምትናገረው እንዴት ብታስብ ነው? እንዴት የምትለኝ ወንጌልን ደብቄ ሥጋዬን ከሞት ከሚያድነኝ እሱ በእኔ አይቶ አይደለም። አንድ ሞት፣ አስር ሞት ያገኘኝ እንዴት ትበለኝ። አንድ ነገር ልንገር፣ ሞት መጣ እያልክ ልታስፈራራኘት ሞክር። እኔ ክርስቲያን ነኝ፣ ሞትን አልፈራ እኛ ባርሴ ሽርጋ ነው። እየተሰቃየን ነው። ከሞቱት በላይ እኛ እየተንገላታን ነው። እባካችሁ ድምፅ ሁኑ። እባካችሁ ለአርሲ ሽርካ ድምፅ ሁኑ። ሞተ ተብሎ ሶስት ሰው፣ ሁለት ሰው ሊነገራችሁ ይችላል። በቀን በቀኑ ነው የሚሞተው። ከሚነገረ የማይነገረ ይብሳል። እባካችሁ ድምፅ ሁኑ። እባካችሁ የአርሲ ወንድሞች እባካችሁን እያሉ ይጠራሉ። ግን ሰሚ ጆሮ ጥ ዛሬ በሀገረ ፈረንሳይ በአርሲ ኦርቶዶክስ ያን እልቂት የሚወግዝ ታላቅ ሰላማዊ ሰልፍ ተደርጓል። አስከትሎም በቴሌግራም የተላከልኝ የድምፅ መልእክት ቀኑ ሙሉ በቁጭት እንዳነባ ያደረገኝ ነበር። ያቺ በአንድ ወቅት ራሷን ብለው ልጆቿን አስከብራ የምትኖር ኦርቶዶክስ ዛሬ ብትጮህ ብታለቅስ የሚሰማ ጠፋ። ልጆቿ እለት ዕለት እንደሚሸለቱ በጎች ሆኗል። ዛሬ ግን የመንጋው ጠባቂዎች፣ ሌሎችም ወንድሞች የአንድ ሳምንት አጀንዳ አድርገው ሲደክማቸው ትተውታል። አርሲ በኦርቶዶክስ ያን ደሜት ጭማለቀ ች ልክ እንደ ሰዶምና ጎሞራ ሆናለች። የዋብያው ክንፍ ዛሬም ሀይባ ያቶ ከጫካው ኦነግ ጋር በጋራ መሆን ክርስቲያኖችን ይጨርሳል። መንግስትም በዚህ ጉዳይ አይደለም መግለጫ መውጣት አይደለም ሰራዊቱን በዚህ አልኮ ሰላም ማስፈን ይቀርና በጉዳዩ ላይ በወረዳ አመራሮች አማካኝነት አርሲ ሰላም ነው፣ ምንም የለም ያስብላል። እኔ አንድ ጥሪ ማስተላለፍ ፈልጋለሁ። የጦር ጀነራሎች የሆናችሁ ኦርቶዶክሲያን፣ በፖለቲካው ስልጣን ላይ የተቀመጣቸው አመራሮች፣ በውጭ ሀገር የምትገኙ ዲያስፖሮች፣ ጋዜጠኛዎች፣ የእውነትም የባለማተቦ ወንድሞቻችሁ ነፍስ የሚያሳስባችሁ ከሆነ በአርሲ ወንድሞቻችን ፍትህ እንዲያገኙ ሁላችንም በየፊናችን እንዋደቅ፣ ያለበለዚያ ግን በየተራ የሁላችንን በር ማንኳኳቱ የቀረም የዛሬው መልዕክቴ ነው። ሶሪ ከዚህ በኋላ ከአንቺ ጋር መኖር አልችልም በቃኝ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ከአንቺ የተሻለ ጨዋ ሴት አይቶ እግዚአብሔር የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኸኝ ሄድክ ብላ ይህን የምናገረው ለኢትዮጵያ ህዝብ ነው። በደኔ እንዲያ- ወደ ቤት ስንመለስ ያየሁት ተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ። ውበት ፈተና ነው፣ እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና በተለይ ለእኔ ቁንጅናዬ ምንም በቃ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። የኢትዮጵያው እውቁ ደራሲ የልብ ወለዱ ንጉሥ ይስማከ ሲባል ገና መጽሐፍ ወጣ እንዴ ብለው ህዝብ በጉት የሚጠብቀው ይስማከ ዛሬ አወዳደቁን እንደ ባቢሎን ለማድረግ የተቃረበ ይመስላል። ለዚህ ሁሉ ምክንያቱ የቀረባቸው ከሸለቤ ሴቶች መሆናቸውን ሳስብ ለካ አንዳንድ ሰው ይጽፋል እንጂ ራሱ በተግባር አይኖርም የሚል ጥያቄን በውስጥ ያጫርብኝ። ይስማከ በርካታ የተወደዱ መጽሐፍትን ለህዝብ አቅርቧል። ከነዚያም መካከል ዴርቶጋዳ፣ ዣንቶዣራ፣ ተከርቸም ሜሎስ ሌሎችን ማንሳት እንችላለን። ታዲያ ሚስት ውጣል ተብዬ የተረገምኩኝ ይመስለኛል የሚለው ይስማዕከ በአንድ ወቅት በተደረገለት ኢንተርቪው እንዲህ አለ። ከሀገር ለመውጣት ወደ ኤርፖርት አቀናው በማለም አንድ ቀረስቼ የነበርና ወደ ቤት የተመለስኩ በሩን ከፍቼ ስገባ ግን ባለቤቴን ከሌላው ወንድ ጋር መርፌና ከሮና ተመለከትኳት። በጣም ምርር ብዬ እያለቀስኩኝ ቆይ ከኔ ምናታ ነው። ወዲያውንም ለመፋታት ፕሮሰስ ጀመርኩ፣ ይላል። ታዲያ ከሰሞኑ ከሁለተኛ ሚስቱ ጋር ተመሳይ በደል በድጋሚ የተፈጸመበት ሲሆን በኋላም በሚዲያው ከታየ በርካታ ጊዜያትን አስቆጥሯል። ገሚሱ አደንዘዎታል። ገሚሱ በህይወት ያለ አይመስለኝም ቢሉም የልብ ወለዱ ደራሲ ንጉስ ዛሬም በምሬት ውስጥ ሆኖ በህይወት አለ፣ ግን ደግሞ በሰሎን ቦና እጅግ በጣም ተሰባብሮ የት ይደርሳል የተባለ ዛፍ ቀበሌ ቆረጠው እንዲሉ የሀገራችንን ባንዲራ ባለም አደባባይ ያውለበልባል ብለን የጠበቅነው ይስማዕከ ዛሬ እንዲህ ተንኮታክቶ ስመለከተው በጣም ከልብ ያዘንኩ። ለማንኛውም ይስማዕከ ሁኔታ አለ ግን ደግሞ የኢትዮጵያ ህዝብ ያለው ጸሎት ያስፈልገኛል ሲል ነግሮኛል። ይስማዕከ ፈጣሪ በርታት። የሆነ በሚያምኑ ሰው መከዳት እጅግ በጣም ከባድ ህመም ነው። ጥቃት እንዲፈጽም በሴራ ነው ያደለ የሚሆነው ስለማይታወቅ አማራ አላጠፋም

በመጨረሻም ቢያረፍ ድም ለእውነት የተዋደቀው አቶ ታዬ ደንደአ በህገወጥ የመሳሪያ ዝውውር በሚለው ክስ የሰባት ዓመት ከሁለት ወር እስር ተበይኖበታል። በሀገራችን አንድ ሚሊዮን ወጣት በጦርነት እንዲሞት ምክንያት የሆነ ሰው አማካሪ በሚሆንበት ዘመን አንድ ግለሰብ እንዲያለ ፍርድ ተፈርዶ በዘብጥያ እንዲወረወር ማድረግ የፍትህ ስርዓቱ የት ጋር እንዳለ ማሳያ ነው። መንግስት በጫካ ያሉትን ውጡ በመነጋገር በዲሞክራሲ አምናለው እያለ እዚህ ግባ የሚባል ወንጀልን ያልፈጸመ ግለሰብ እንዲፈረድበት ማድረጉ አስገርሞኛል። ታዬ ውድቀታቸው የጀመረው በዚህ የሰላም ሚኒስትር ሆኖ ሳሉ በጻፉት አንድ መልእክት ነው። ሀገሪቱ ውስጥ አሁን ላለው ውጥንቅጥ ጠቅላዩ ተጠያቂ እንደሆነ በጻፉ በደቂቃዎች ከጠቅላይ ሚኒስትሩ በአንዲት ብጣሽ ወረቀት ከስራ መሰናበታቸውን የሚገልጽ አንድ ደብዳቤ ደረሳቸው። በንጋታውም ከሚኖሩበት ቤት ተወስደው ለእስር ተዳረጉ። ይኖሩበት ከነበረው ቤትን በፍጥነት ቤተሰቦቻቸው እንዲወጡ ተገደዱ። ለዚህ ሁሉ እንደ ምክንያትነት የሚጠቀሰው ታዬ ያጫሉ እንዴሳን በተመለከተ በተናገሩት ንግግር በአማራ ህዝብ ላይ የታቅደውን ጂኖ ሳይደ በማጋለጣቸው በትግራይ የተነሳው ጦርነት በተጽና መልኩ መንግስት እንዳደረገው በመግለጻቸው እነዚህን ምስጢሮች በማውጣታቸው ሳቢያ ይኸው ዛሬ ያለፍርድ ተፈርዶባቸዋል፣ ተንታኙ ቢላልም፣ ስለ ጠቅላዩ ይህንን በፌስቡክ ገጹ ላይ ያስነብቧል። አቶ ታዬ ጠቅላዩ የግል እስረኛ ናቸው። ጠቅላዩ በብዕርም በክላሽ መታገል ከባድ ሆኗል። በክላሽ ስታገል በድሮን ይቆላል። በብር ስታገለው ደግሞ ወን ይወረውርሃል። የሚቻለው ንጉስ ንጉስ እያልክ ማጨብጨብ ነው ሲል መልእክቱን አጓርቷል። በዚህ ጉዳይ እናንተስ ምን ሀሳብ አላችሁ? ኮሜንት ላይ ጻፉልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተና ያስተምራሉ፣ ይጠቅማሉ መረጃ ምን አሉ ብያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።